ሰላም ሰላም ሰላም። ሙስሊምም ክርስቲያንም እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ብዝት ብዝት ብዝት ዝት ይበል፣ ምቀኛ ሸረኛውን ያንሳላችሁ፣ ከዚህ ምላሰኛ ከወንድ ቦክሰኛ የሰውራችሁ እያልኩኝ ብቅ ብያለሁ ማለት ነው። ዋይ ዋይ ፎሎ ሼር ምናምን አድርጉኝ እሺ፣ ምንድን ስብስክራይብ ምናምን አድርጉኝ። ዋይ ዋይ እንዳልክ እኮ እስከነ ነብሱ ሄሊሻ ሄሊሻ ምን አላት ዳይመንድ ሄልሻይ ዳይመንድ እኮ ናት አላትኩ። እኛም ብለን ነበር እኛም ብለን ነበር እኛም ብለን ነበር፣ መድኃኒ ያለም እድሜና ጤና ይስጠን እንጂ እግሯ ስር ትወርቅ አለ ብለን እኮ በፊትም አስጠንቅቀን። ከዳይመንድም ዳይመንድ ከእንቁም እንቁ ነች እኮ ሄልሻ። ወይ ወይ፣ አይ እንዳልክ አይ እንዳልክ እውነትህ እኮ ነው። እኔ ነኝ እንጂ ምቆጮ እሱ አይደለችም። አልቀው ነትክ ነው። አዎ ይሄንንም ጊዜ ያሳየክ መድኃኒ ያለም ክብር፣ ምስጋና፣ አምልኮ፣ ውዳሴ ለስም ይሁን። አዎ የሰው ልጅ ከስተቱ ሲታረም ጥሩ ነው። የበፊት ወዲንሶች እኮ ጸበል እንላክክ ሁሉ ብለንሃል። ጸበል ሂድ ጸበል ሂድ ብለን ያል ያልተባልኩ ነገር የለም እኮ የሆነ ጅኒም አለበት አናቱ ላይ ወጥ አጋንንትም አለበት ሁሉ እኮ ብለን ካል። ዋይ ዋይ! አይ እግዚአብሔር ተመስገን ተመስገን። ጌታዊ ክብር ምስጋና ብልኮ። አቤት መድኃኔዓለም እራሱን ከፍ የሚያደርግ ዝቅ ዝቅ ይላል፣ ዝቅ ዝቅ የሚል ከፍ ከፍ ይላል የሚለው ዘመናውን መጣ መሰልኝ። እውነቴን ነው። እንዳልክ ከእንዳልክ አፍ ይቅርታ ወጥቶ ማለት ነው። ተመስገን። በዛ ላይ ደግሞ ዳይመንድ ነች። የእሷ ብዙ ትዝታ አለብኝ። አርባ ምንጭ ሲሄድ አዋሳ ብዙ ትዝታ አለብኝ ብሎ እኮ አንገቱን ቀርቀሬሽን አደረገኮ ተመስገን። እኛም በአንተ ምክንያት ጡዘናል፣ ወምን ሰክረናል፣ ሆስፒታል ገብተናል። መርፌው አልቀረናቲ እኔ ማማን ጅራ ገትር እስክታመም ድረስ ነው የደረስኩ፣ በአንተ ምክንያት እሽሩሩ ብለን እሽሩሩ ብለን ሲያቀጠን ወቀጣ ውስጥ ይገባል። አው ወቀጥንክ፣ ወቀጥንክ፣ ባፍጢ መደፋንክ፣ ዘቀዘቅንክ፣ ወይ ወይ ወይ ወይ፣ የዛኔማ እኛም አብደናልኩ እኛ ማብደን ነበረ እኛ ራሱ ኪ ሆነ ያልነው። እንዲ ሄሉ ብቻ እኮ አይደለም የጎዳው እኛንም ጭምር ነው። ፊን ኪር ኪር ኪር ኪር ያደረክ ማለት ነው። እኛ እኛ እኛስ የት እንሂድ? እኛ ጨብጫቢዎች በእናንተ ምክንያት ምንካነት፣ በእናንተ ምክንያት ምንዘቀዝቅ፣ እኛስ አንዳንድ ሳስበው ማለት ነው ለሄሉ ባልና ሚስት እኛ ዳሪ ነን የምንመስለው። እኮ ደግሞ እኮ ስንከራከራ አይን የለን በቃ እኛ ቆራጭ ነን፣ እኛ ፈላጭ ነን፣ እ ዘራ ፍቁዱ የምንለው የነበረው። አይ እንዳልክ፣ ለማንኛውም እግዚአብሔር አምላክ እንኳን ማረክ ወደ ራስ መለሰክ። እንኳንም የይቅርታ ልብን እግዚአብሔር ፈጠረል። አናትክ ላይ ያለውን አጋንንት መድኃኔዓለም እንኳን ጠረገል። ይህ ሄሉንም ሄሉም አንድ ቀን የኔ ትሆኛለሽ አላት። እኮ አላት አላት እኮ አንድ ቀን አንድ ቀን ብሎ እኮ ጻፈ እንዳልክ። ዛሬን ብትመጪ ቀበልሻለሁ፣ እጄን እግሬን ዘርግቼ ነጠፍጠፍ ብዬ ንግስት አድርጌ አኖርሻለሁ ዳይመንድዬ ኮን ያላት አይኔ ኪዳን አውረ ተመስገን። ከአንተ ጋማኮ ብዙዎቻችን እንድትሆኑ። አቤት እናቴ፣ ስንት ሰው እንቅልፍ አጥቷል እኮ የአረብ ኩሽና። ግማሹ ወጥ ያሰራል፣ ግማሹ እንቅልፍ አጥቶ ሽንቱን በሌሊት ሽንቱን እንደ መሽናት የአንተን ፊልም የእናንተን ድራማ አምስት ስድስት ባጆኖ አይቶ የሚተኛው ቀን ሃምሳ ጊዜ ነው የምትታዩት። ሌሊትም በሕልማችን ሁሉ ምን ቃዣው ስለናንተ ነው። እኔ ጸሎት በሚደረግበት ጠዋት ራሱ በስመ አብ ሳይሆን ቢስም ቢስሚላሂ ማየረት ረስቷል እኮ። እናቴ ትሙት ቂው ብለን ነበረ እኮ። እኔ በቃ ጠዋት ሰው አቤቱ ሰላም ያሳደርግኝ ሰላም አውለ፣ አቤቱ ወደ እንዳልክና ወደ እንትናን ከውከወኝ እያልኩ ገብቼ ጸሎቱ ማይጸል በዛ ላይ ፊንኪር ብዬ ነው የምተኛው። በአንተ ያላየ ነው እንትን አለ እንዲ አባዜ። በስመ አብ ወመንፈስ ቅዱስ ፊንኪርኪር እኮ ነው። ከፎቅ ተወረወሩ፣ ሆስፒታል፣ ለሆስፒታል መርፌ፣ የሰው ቂጥ በስተት እየው መወጋት፣ በሕልም በውን መቃዠት፣ ያላሳየን ፍዳለ እንዴ! እኛም እኮ በአንተ ነቅለናል። አሁ በሽተኛ ሁነናል። ግን ተመስገን እግዚአብሔር። ለምንም ይሁን ለእናት ለአባት እንኳንም ማረግ አው አብራችሁ ሆናችሁ። አይሆ እኛን አይጠቅሰንም ሄሉ እናንተንም ይጠቅስ። ከአንድ ላይ ከመጣችሁ እናርገበግባለን፣ ከቀራችሁም ቀራችሁ እያልኩኝ ማለት ነው የእዳልክ በዚህ ላይ በቃል ከዚህ በመቀጠል ያብ ዛሬ ሄሉ በጣም ታማ ቤት ውስጥ ሆና መቷል፣ ማለት ነው መቶ ግርግር ለመፍጠር አስቦ ነበረ። ሄልሻ ዘራፍ ባንገቴ ቢላ ይግባ ብላ ጆሮ ግን ዱብ ብላ አባረዋለች። እኔ አሁንም በዚህ ነገር ክፉ ደግን መናገር አልፈልግም። ያብ ግን እውነት የዘራኸውን መድኃኔዓለም ያሳጭድ። እንዲህ እንዳለቀሰችብህ ህይወት በሙሉ በእንባ የታጀበ ይሁን፣ የምሰራ ሁሉ የስቃይ ስራ ይሁንልክ በቃ ህይወትክ ሁሉ በፈተና የታጀበ ይሁን። ሄሉ እግር ስር ወድቀክ ተደፍተህ ይቅርታ የምትለምናትን ዘመን እግዚአብሔር ያምጣልን። ደግሞ ይሆናል እንዳልክም እንደዛ አለዋለዋለው ሲል ዛሬ ግን ዳይመንዴ ብሎ መጥቷል። አንተንም እመብርሃን እንደው እንዲህ ጠባ አድርጋ ያመነች አንተን ያመነችበት ልብ እንዲህ የሰበርከው እግዚአብሔር ህይወትን፣ ኑሮሁን ሁሉ ስብርብሩን ያውጣው። በእሷ ላይ ዝሙት ወይንም እሷን አለውልሽ ብለ በእናቷ ላይ አንሱ ላይ የተጋፈፍከው ዳቦ ሆና ዘለቀ ጫፉ ጥብቅ ብሎ ይደርል ከሰሽ ከስ ይልህ ጥብቅ ያድርግልህ። እንደው እከክ ይልቀቅ በቃክ ላይ አው እከክ እከክ ያስፎክትክ ሌላ ምንም አልልም። አው ፎክት በፎክት ሀ በህልም ሁሉ ዝብርቅር ያለውን ህልም ያሳየክ እግዚአብሔር ሌላ ምንም አልልም። ከዚህ ውጭ ማለት ነው። ነገ ማንተ ሄሉ እግር ስር ወድቀ ይቅርታ እንደምትጠይቃት እናምናለን። ምን አይነት ደፋር ነገር ምን አይነት አጭበርባሪ ባሪ ወንድ ነው ግን? ዛሬም ታማ አንጠልጠለ ልጅቷን ትመጣለህ። ምን አይነት ጭንቅላት ቢኖርክ? ምን አይነት እርካሽ፣ ምን አይነት የዳቦ ወዳጅ ብትሆን ነው? በስመ አብ ሴሰኛ፣ ምን አይነት ሴሰኛ ወንድ ብትሆን ነው? ትንሽ የሰው ልጅ እንኳን ሲታመም ርኅራኄ የለህም፣ አታዝንላትም። በስመ አብ ወወልድ ወመንፈስ ቅዱስ። እግዚአብሔር ግን በዚህ ባፈሰሰችው አምናክ ታምናለ። በአጭር ጊዜ ያፈሰሰችውን እንቧ የእሷ እንቧ ጎርፉ ነው ይብላክ። ያሰብከው የህይወት መስመር ሁሉ አይሳካልን። መድኃን ያለም ህይወትን ስብር ብር ብር ያርገው። ሌላ ምን አልልም። ቱ ደግሞ እግሯ ስር ካልወደግ ታያለ። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። የዛሬው ዜና እዚህ ላይ ያበቃል። ከምርቃና ወደ እርግማን ከእርግማን ወደ ምርቃና ተለወጠናል። ለማንኛውም መልካም ነው። ዲያይመንድ ያላት እኮ እንዳልክ ዲያይመንድ በህይወቴ እንደሱ አይነት ሴት አላገኝም። አያያዝ ታውቃለች፣ ፍቅር አስጣ አታውቃለች። አለ እኔ ማ እናቴ፣ ቅድም እኮ ያንን ፎቶ ከለጠፍኩ ዲ እንደዚህ ፋሽን ሾ ያሳየችውን ወንዝ ዳር እሱን ራሱ እያየሁት ነበረ። እናቴ ትሙት አይቼው እየሳቆ እየፈነዳው ነበረ። እንዴ እቺ ሙዝ ሙ ትንሽ የሙዝ የምትመስል ማቂት አለሽ አልኩት። ቁጭ ብዬ እያየሁ ነበረ። ለማንኛውም ወዳቸዋለሁ፣ አከብራቸዋለሁ። እኔ ሙሉ የሄሉ የለቀቀችው ሙሉን አላየውም፣ ምክንያቱም የጭንቅላቴን መረበሻ አልፈልግም እና የማይጠቅማት ከሆነ እግዚአብሔር እንኳን ያስወገደላት። በቃ በአጭር ጊዜ ውስጥ ማየቷ ራሱ ጥሩ ነው። ምክንያቱም የአንድ ወር ጊዜ ምንም ማለት አይደለም። ማለት ህይወት ውስጥ ገብታ አግብታ እንደዛ እያመነዘረ ጭንቅላቷን ከሚለውጣት አሁኑኑ ማወቋ ለእሷ ጥሩ ነው ብዬ ነው ማስበው። መድኃኒዓለምን አመስግኝ። የምትወጁ ብዙ ላይፍ አሳልፋችሁ ይሆናል በቆንጆ ቆንጆ ጊዜ ከእንዳልክ ጋር ያ በሚባለው ይሄ እንትኑን ፎሎ እንትኑን አንሱበት ስክራይብ ነው ምናምን የሚባለውን እናቱን በእሷ ላይ ነው እዚህ ደረጃ የደረሰው ማለት ነው። ሲቀጥል ደግሞ እግዚአብሔር ያልወደደውን ያደር እንኳንም ጥርግ ጥርግርጉ ይውጣ። እንኳን እሱ እንዳልክም ቀርቷል። እንኳን በአንድ ወር ያወቅሽው፣ እንዳልክም ቀርቷል። ለምኖች ነው እንጂ የመጣው ለምነሽ ወደ እሷ አለ እንጂ ለምኖች፣ በስንት ትግል ነው ያገኘሁሽ ያለሽ ሲለማመጥሽ፣ እግርሽ ሲከተል የነበረው እሱ ነው እንጂ አንቺ አይደለሽም። ስለዚህ መጣቀረ ምንም ነገር እንዳይሞቅሽ ከአሁኑ ወዲህ። ግን በሕይወትሽ ወንድ ልጅን እንዳታምኝ እኔ ደጋግሜ ነግሬሽ ነበረ። ልብሽን አትስጪ ሙሉ ፐርሰንት ለወንድ ልጅ አይሰጥም ቀለበት አሰረ ማለት ልብ ላይ ልብ ላይ አሰረ ማለት አይደለም ብዬ ለፍልፌ አለው ሳታስሪ በፊት ለፍልፌ ስለተናገርኩ ነው አሁን ምንም ያልመሰለኝ ምክንያቱም በኋላ እንዳልጸጸትበት እንደምትሰሚ ዋቃለው ነገ ብታለቅሽ ነገው ነገ ነገር ቦቶኝ አልጸጸትበትም ብያለሁ የተናገርኩት ቃል ነው ዱብ ብላ በያብላ ያየውትኝ እና እግዚአብሔር ይጠብቅሽ ክፉን ያርቅልሽ እንወድሻለን